ጤና አይስጥልን ይህ ከሰም ሚዲያ ነው። በዛሬው የከሰም እንግዳ ፕሮግራማችን የአማራ ፋኖ በሸዋ ደራ በፍቃዱ በላይ ክፍለ ጦር የህዝብ ግንኙነት መምሪያ ዋና ኃላፊ የሆኑትን መምህር ፋኖ ጌታቸው አበበን በእንግድነት ጋብዘናል። መምህር ፋኖ ጌታቸው የከሰም እንግዳ ሆኖ ለመቅረብ ፍቃደኛ ስለሆኑ ከልብ እናመሰግናለን። ቀጥታ ወደ ጥያቄያችን እንገባለን። መምህር ፋኖ ጌታቸው ሰሞኑን በተለይም በዚህ አንድ ሳምንት ውስጥ በሸዋ ደራ አማራ ህዝብ ላይ እየተቃጣ ያለ የጥፋት እንቅስቃሴ መኖሩን መረጃ ደርሶናል። ምንድን ነው እየተካሄደ ያለው? ምንድን ነው እየሆነ ያለው? እስቲ እናንተ ቦታው ላይ ያላችሁ የህዝብ ልጆች ከእናንተ አንደበት እንስማ። መምህር ጌታቸው ባላለው የአማራ ፋኖ በሸዋደራ በፍቃዱ በላይ ክፍለጦር የህዝብ ግንኙነት ዋና ኃላፊ ነኝ። እንግዲህ የሸዋደራ አማራ ህዝብ ለማጥፋት አጠቃላይ ከምድረገጽ ለማጥፋት እና የኦሮሞ ማህበረሰብ ብቻ እንዲኖርበት ከማድረግ አንጻር ከፍተኛ የሆነ መጠነ ሰፊ የሆነ የዘር ማጥፋት ዘመቻ ከተዘመተበት ብዙ አመታትን አስቆጥረናል። ይሄ እንግዲህ ፕሮጀክት ተቀርጾ በመንግስት እና መንግስት ደግሞ በሚያሰማራቸው በስውር በሚያሰማራቸው ኦነግ ሸኔ በጥምር ነው ህብረተሰባችን እየተጨፈጨፈ ያለ ማለት ነው። ከዚህ ጋር ተየይዞ በዚህ በሁለት ቀን መጠነሰፊ የሆነ ዳግም ወረራዎች ተፈጽመዋል ማለት ነው። እነዚህ ወረራዎች የተፈጸሙት መጀመሪያ ኦነግ ሸኔ እራሱን የቻለ ዘመቻ ሺዎች የሚል ትእዛዝ አውርዷል። በዛ ዘመቻ ማህበረሰቡ በጣም ለከፍተኛ የሆነ ጭፍጨፋ እየተዳረገ ነው ማለት ነው። በዙ በትናንትናው ቀን ሳላሽ ከተማ አምስት ስድስት ሰዎችን በኦነግ ሸኔ ታግተው ተወስደዋል። እነዚህ ሰዎች ሙሉ የቀንድ ከብቶቻቸው ሳይቀር የተነዱ መሆኑ ይታወቃል ማለት ነው። በዙ በትናንትናው ዕለት በአባጮ በኩል እና አጠቃላይ ራቸ አካባቢ ካራቦ የሚባል አካባቢ ላይ ቤቶችን በማቃጠል የአርሶ አደሩን ከብት የቀንድ ከብቶች እና ያለውን አዝዕርት እህሉን ከጎተራ በአህያ በመጫን ለከፍተኛ የንብረት ኪሳራ እና ውድመት የተዳረገበት ውሎ ነው ማለት ነው። ትናንትና በዛሬው ቀንም ይሄ ተጠናክሮ ተቀጥሎ ቀጥሎ ኦነግሸኔ ይሄን እያደረገ ኦነግሸኔ በህብረተሰቡ ላይ ይሄን ያክል ግፍና መከራ እየፈጸመ በዛሬው ቀን ደግሞ በቱቲ አካባቢ ቀጥታ የብልጽግና ወንበር አስጠባቂው ኃይል ህብረተሰቡ ላይ ጦርነት በመክፈት አዲስ ተመልምሎ የገቡ የያል ሰኚ ቡድን ገብተዋል። ደራ ላይ እነዚህም በጥምር በማስገባት ህብረተሰባችን ላይ በቀጥታ ጭፍጨፋ እያካሄደ ነው ማለት ነው። ይህ ጭፍጨፋ ሲካሄድ የኦሮሞ ብሔረሰብ የሆኑ ነዋሪዎችን ወደ ቱቲ በማስገባት ከኋላ ፊት ለፊት ላይ ይሄ ያልኳችሁ የጃልሰኝ ቡድንና የመከላከያ ሀይል ህብረተሰቡ ላይ ጭፍጨፋ እያካሄደ ነው ማለት ነው። በዚ ሁኔታ አቡጎዶ የሚባል ገብረ ክርስቶስ ቤተ ላይ በከባድ መሳሪያ ተመትቷል ማለት ነው። ሌሎች መንቃታ የሚባል እዚሁ አካባቢ እቱቲ አካባቢ ላይ ሁለት ቤተ ክርስቲያኖች ላይ ጥቃት ተፈጽሟል። በትምህርት ቤቶች ላይ የመንግስት ተቋማት፣ የህዝብ ተቋማት የሆኑ የመንግስት ማለት አይቻልም፣ የህዝብ ተቋማት የሆኑት ላይ ጥቃቶችን ፈጽሟል ማለት ነው። ከዚህ ጋር ተኛ ዘው እንግዲህ ፊት ለፊት ይሄ አጥፊ ሀይል እየታገለ እያለ አህያ በመያዝ ገመድ በመያዝ የህብረተሰቡን እህል እነዚህ የኦሮሞ ብሔረሰቦች እንዲጭኑ እድል ተመቻችቶላቸዋል ማለት ነው። የአማራ ማህበረሰብ መልሶ እንዳይቆም አካባቢ ላይ እንትን እንዳይል በቁጥር ለማሳነስ ለማጥፋት ተመልሶ እንዳይቋቋምና አካባቢ ላይ ለማጥፋት ታስቦበት እየተደረገ ያለ ሂደት ነው ማለት ነው። ህብረተሰቡም አካባቢው ለቆ ሙሉ ለሙሉ ቱ ከምትባለ ከተማ ተፈናቅሎ ወጥቷል። ከገጠራ አካባቢዎችን በከተማ ዙሪያ ያሉ ማህበረሰቦች ተፈናቅሎ አካባቢያቸውን ለቀው በአባይ በረሃ እና በወለቃ ወንዝ ዳርቻ ላይ ተጠልሎ ነው የሚገኙ። እዚህ ተጠለሉበት አካባቢ ላይ ሳይቀር ከባድ መሳሪያ ዙ ሀያ ሶስት እና ሌሎች ሞርተሮችን ተጠቅሞ መጠነ ሰፊ እርምጃ ህብረተሰባችን ላይ እየተወሰደ ነው ማለት ነው። ስለዚህ ቤቶች ላይም ከባድ መሳሪያ በመወርወር ቤቶች ብዙ ቤቶች ተቃጥለዋል። ይሄ ነው የምንለው አደለም ቁጥሩ አንድ የጭነት መኪና ኤኔትሪ የጭነት መኪና ላይ ይሄ አጥፊ ኃይል እንደገባ ሙሉ ለሙሉ አቃጥሎታል። ሌሎችም በቁጥር የማይታወቁ ንብረቶች፣ ሱቆች፣ እንዲሁም ደግሞ የግለሰብ መኖሪያ ቤቶች ሳይቀር እየተሰበሩ ህብረተሰቡ አካባቢውን ለቆቷል። እየተሰበሩ ቁልፋቸው እየተዘረፉ መሆኑን ከውስጥ ያገኘነው መረጃ ያሳያል። በቀጥታ ከውስጥም ወገን እየነገረ ነው ማለት ነው፣ የተወሰኑ የቀሩ ሰዎች ስላሉ። ስለዚህ በዚህ ልክ ነው ጥቃቱ እየተፈጸመ ያለው። አመሰግናለሁ። መምህር ጌታቸው የአማራ ፋኖ በሸዋ ደራ በፍቃዱ በላይ የህዝብ ግንኙነት ዋና ኃላፊ፣ አሁን እንደምትለን ከሆነ በጥምረትና በትብብር ነው ይሄ ጥፋት እየጠፋ ያለው። ይህም የመንግስት ስልጣን በያዘው የኦሮሞማ ሰራዊትና እንዲሁም ጃልሰኝ በቅርቡ ታርቆ ገባ የተባለው የኦነግ ሸኔ አንድ ክንፍ የነበረው የእሱ ጦር በጥምረት ነው ይህን ጥፋት እያጠፋ ያለው እና በፋኖ በኩል ያለው ትብብር ምን ይመስላል? ይህንን ለመመከት ይህንን የጥፋት ኃይል ለመቋቋም በፋኖ በኩል ያለው ትብብር ምን ይመስላል? በእናንተስ በኩል ያቀረባችሁ ጥሪ አለ ወይ? በአቅራቢያው በዛ በደራ ቀጠና አቅራቢያ ለሚገኙ የፋኖ አደረጃጀቶች የቀረቡ ጥሪዎችስ አሉ ወይ? ይህንንም አያይዘው እንድትመልስልኝ ፈልጋለሁ። እንግዲህ በእኛ በኩል ያለው የተቻለውን ያክል እስካሁን ድረስም ሀይላችን እየተዋደቀ ነው የሚገኘው በጥምር ሁለት እና ከዛ በላይ ብርጌዶች አሉ፣ የክፍለ ጦሩ ስር ያሉ በዚህኛው ቀጠና በሱቲ ቀጠና ያሉት ይሄ በቀጥታ ከጥላት ጋር እንትን እያለ ነው። የመሳሪያ ምጥጥን እና ሌሎች የሰው ኃይሉ ምጥጥኖች ችግር አጋጥሟል ማለት ነው። ከዙ ውጪ እንደሚታወቀው የጥላት ኃይል የገባበት መጠን ከፍተኛ በሆነ ቁጥር ስለሆነ እስካሁን ድረስ ለአጎራባች ክልሎች ወረዳዎችም ዞኖችን ጥሪ የቀረበበት ሁኔታ የለም። በእርግጥ ጥሪም ባይሰሙ ከባድ መሳሪያ እየተወረወረ ስለሆነ አካባቢ ላይ ያለውን ሁኔታም በተለያዩ ሚዲያዎች እያዩ ስለሆነ ይተኛሉ ብለን አናስብም። ምናልባት አሁንም ቢሆን ለምሳሌ ከምስራቅ ጎጃም የሽፈራው ገርባው ብርጌድ እና ሌሎችን በዛ አካባቢ አሉ። በዚህ በወሎ አካባቢ የወሎ ቤት አማራ ማለትም የወሎ ፋኖ አንድነት ቤት አማራና ሌሎችም በሸዋ አካባቢ ማንኛቸውም የትኛው ማደረጃጀት ይሆን እኛ የማንንም አቅምና ጉልበት መጠቀም እንፈልጋለን። ምክንያቱ ይሄ ህዝብ ሊጠፋ ጥፋት የታወጀበትና ና እየጠፋ ያለ እየተቀጠቀጠ ያለ ህዝብ ነው። ከዛ አንጻር በዙ አጋጣሚ ማንኛቸውም አካል የደራ የሸዋ ደራ አማራ ህዝብ እንድትታደጉ ጥሪያችንን በዙ አጋጣሚ ማቅረብ እወዳለሁ። አመሰግናለሁ። በጣም አመሰግናለሁ መምህር ጌታቸው እንግዲህ በእኛ በኩል ያሉን ጥያቄዎች ጨርሰናል። ለማጠቃለያ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። አመሰግናለሁ። ከዚህ በላይ የምለው ነገር የለኝም። ተጨማሪ ክስተቶች ካሉ በሌላ እንትን አሳውቃቸዋለሁ። ምክንያቱም ጦርነቱ አሁን ያላበቃበት እና ያልተቋጨበት ሁኔታ ነው ያለ። አሁንም ተኩስ አለ። ስለዚህ ኃይል የመንግስት ኃይል ከኋላም እየተጫነ ነው ያለው። ከባድ መሳሪያዎችም እየተጫኑ ነው ያሉት። በዚህ ክስተት ህብረተሰቡ እየደረሰበት ያለው ነገር አለ። ይህንን በአዳዲስ መረጃዎችን ብትቀበሉም የተሻለ ነው። ምክንያቱም ጩኸታችንን ማንኛቸውም የዓለማችን ክፍል፣ ማንኛቸውም የኢትዮጵያ ብሄር ብሄረሰቦች፣ መላው የአማራ ህዝብና ሌላውም ሰብአዊነት የሚሰማው ሁሉ ይሄንን ህዝብ ከዚህ ጥፋት ሊታደገውና እየደረሰበት ያለውን እውነታ አንዲሰማም እንዲጮህም እንደሰው እንደ መሆን አለበት ማለት ነው። እንግዲህ ይሄ ሰሞን ይታወቃል ለህዝበ ክርስቲያኑ የበዓል ሰሞን ነው። በዓል ላይ በዓሉን ተረጋግቶ እንዳያከብር ወንዝ ጋር በሸራ ውስጥ እንዲያከብር፣ ድንኳን ውስጥ እንዲያከብር ጋብዘው አብረው ለከፍተኛ እንግልት ምንም አይነት ስንቅና ስንቅ ሳይዝ ህብረተሰቡ ያለምንም ረዳት ድንኳን ውስጥና ሸራ ውስጥ በዓልን እንዲያከብር አድርገውታል ማለት ነው። ይሄ ሂደት ይሄ ብቻ ሳይሆን በዓል ማክበር ብቻ ሳይሆን የምግብ እህል እጥረት ምንም ይዞት የወጣው ከልብሱ ውጭ ይዞት የወጣው ስለሌለ ለዚህ ለምግብ እጥረትም የሚደረግበት አጋጣሚ ስለሌለ ስላለ ምክንያቱም መካከል ላይ በጎጃምና በደራ መካከል ያባይ በረሃለ በወለቃና በደራ መካከልም አሁን ምናለ በረሃዎች አሉ። በረሃዎች አካባቢ ደግሞ ከማዶ ላይ ሰዎች እንዳይሸጋገሩ ከባድ መሳሪያ እየወረወረ ነው የሚገኝ። መንገድ ታጥሮባቸው ነው ያሉት ማለት ነው። ስለዚህ ማህበረሰቡ ህጻናት፣ አዛውንትና ሴቶች እንዲሁም ደግሞ ሌሎችም አካላት የሚሸሹ አካላት ወደ አጎራባች ክልል ዞኖች ራሱ እንዳይሸጋገሩ የተቸገሩበት አጋጣሚ ነው ያለ። አመሰግናለሁ። እሺ አመሰግናለሁ መምህር ጌታቸው።